በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር አምስት ኢትዮጵያዊ ታላቅ ጻድቅ የደብረ አሳው አባ ይዋኔ የተሰወሩበት ዕለት ነው። አባታቸው አባ ሙኒም በዚህችም ዕለት አርፈዋል። የቅዱስ ለንጊኖስ ራስ የታየችበት እና ታምር ያደረገችበትም ዕለት ነው። የሰራዊት አለቃ የቅዱስ ቴዎድሮስ ቅዱስ ስጋው ከሀገረ ሰጥብ ወደ ሀገረ አስዮጥ የፈለሰበትም እለት ነው የቅዱስ ለንጊኖስ ራስ የታየችበት ታምር ያደረገችበት እለት የውም ቅዱስ ለንጊኖስ በመጀመሪያ ጌታችንን ጎኑን በጦር የወጋው ነው የመድኃኔዓለም የፍቅሩ መጠን ልክ የለውም እና ይህንንም ጎኑን በጦር የወጋውን ሰው በወቅቱ እውር የነበረችውን አንድ አይኑን አበራለት በኋላም በስሙ አምኖ ወንጌልን ሰብኩ በሰማዕትነት እንዲያርፍ መረጠው በሙሉ ልቡ አምኖ እስከሞት ድረስ ለታመ መታመን ተዘጋጅቶ በክፉዎች አይሁድ ፊት ስለ ጌታችንና አምላክነትን መመስከር ጀመረ። አይሁድና ሮማውያንም በምስክርነቱ እጅግ ተቆጥተው ያሳደዱት ጀመሩ። ወደ ታናሿ እስያ ወደ ቀጵዶቅያ ሄዱ። በዚያ ወንጌልን እንደ ሐዋርያት በመስበክ ብዙዎችን ወደ ቀናች እምነት መልሷቸዋል። አይሁድም በክፋት ተነስተው የሐሰት ምስክር አቆሞ በመኳንንት ዘንድ በሐሰት ወንጀሎ በቀጰዶቅያ አገር ሐምሌ ሃያ ሶስት ቀን አንገቱን በሰይፍ አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። ምስክርነቱ የቀኑና የተናደዱ በዚያ የሚኖሩ አይሁድም ራሱ ተቆርጣ ባዩዋት ጊዜ እጅግ ተደሰተው ከከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀንም በኋላ በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጵዶቅያ አገር ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ ርዕሱ ታለቅስ ነበር። ከጊዜም በኋላ አይኖቿ ታወሩ። የጌታችንን መቃብር ለመሳለም ተነስታ ከነ ልጇ ወደ ኢየሩሳሌም መጣች። ኢየሩሳሌም በደረሰች ጊዜ ልጇ ሞተ። በሐዘን ሆና ሳለ ወደ ሀገሯ መርቶ የሚወስዳት ስላጣች መሪር ልቅሶን አልቅሳ ደክሟት ተኛች። ተኝታም ሳለ ቅዱስ ለንጊኖስ ከሞተ ልጇ ጋር በራዕይ አየችው። ራሱ ተቀብራ ያለችበትንም ቦታ ነገራትና ሄዳ እንድታወጣ አዘዛት። ቅዱስ ለንጊኖስ ወደ መለከታት ወደ ቦታው ሄዳ ስታስቆፈረው ማዕዛው እጅግ ጣፋጭ የሆነ የሽቶ ማዕዛ ወጣ። ማኟም ሴት የቅዱስ ለንጊኖስ ሲያስታውስ ራሱ ያለችበት ቦታ ስትደርስ ታላቅ ብርሃን ተገለጠላትና አይኖቿ በሩላት የቅዱስ ለንጊኖስ ራስና የልጇን ስጋ ይዛ ወደ ሀገሯ ወስዳ ባማረ ቦታ አኑረቻት። ይህም ታምር ህዳር አምስት ቀን የተፈጸመ ነው። የቅዱስ ለንጊኖስ ረድኤት በረከቱ ይደረብን፣ በጸሎቱም ይማረን አሜን። ዳግመኛም በዚች ዕለት የሰራዊት አለቃ የቅዱስ ቴዎድሮስ ቅዱስ ስጋው ከሀገረ ሰጥብ ወደ አስጣሴወጥ ሀገር የፈለሰበት ዕለት ነው። የረፍቱን እለት ሐምሌ ሃያ! ነው። አቡነ አምኒና ልጃቸው አሞኒና ልጃቸው አቡነ ዮሃኒ መጽሐፉ አባታቸውን ዘሴዮ መተንቤን እሁሁ ይላቸዋል። እናታቸው ደግሞ አመተ መንፈስ ቅዱስ የሚባሉ ደገኛ ምግብ ምግባራቸው ያማሩ ሀገር ዳር ናቸው። አቡነ አሞኒ የካቲት አምስት ቀን አክሱም ውስጥ ሲወለዱ ሰይጣናት የወላጆቻቸውን ቤት ከበው በማየታቸው እንደተወለዱ በእጃቸው ቢያመለክቱ በአንድ ጊዜ ስልሳ ሰይጣናት ተሸንፈው እንደ ጢስ በኖ ጠፍተዋል። አሞኒ ማለት አሸናፊ ፊ ማለት ነው። አባ አሞኒ የራስ ጸጉራቸው ልብስ መጎናጸፊያ ሆኖላቸው የኖሩ ታላቅና ቀደምት አባት ናቸው። በደመና ተጭነው ደብረ ዘይት ድረስ በመሄድ ከአባ እብሉይ ጋር ተገናኝተው ብዙ ምስጢርን አውርተዋል። አባ ዮሐኒን ያሳደጉት አስተምረው ያሳደጓቸው አባ አሞኒ ናቸው። የእናቱን ጡት ፈጽሞ ጠብቶ የማያውቀውን የመንፈስ ቅዱስ ልጃቸውን አባ ዮሐኒን እሳቸው እያጫወቱት የታዘዘ አሞራ በክንፎቹ ያለበሰው ቶራ ሰሳ እያጠባቸው ያደጉ ያደገው መነሻ ታሪኩም እንዲ ነው። የተንቤና አውራጃ ገዥ የነበረው ሰው በዘመኑ አጼ ካሌብ የነበሩት ዘመን ነበርና አብሯቸው ወደ ምድረ ኖባ ሄደው ሰባት ዓመታትን የፈጀ የጦር ዘመቻ ክርስቲያኖችን በሚያሰቃዩ ነገስታት ላይ አካሄዱ። የተንቤኑ አውራጃ ገዥም ወደ ዘመቻው ከሄደ ቆይቶ ነበርና ታናሽ ወንድሙን የገዥውን ሚስት ወንድሜ የቀረሙት ሆነው እንደ ኦሪት ህግኔው ላገባሽና ልጆቹን ላሳድግልሽ አላት። ተንቤን አውራጃ ገዥ የነበረው ሰው በዘመኑ አጼ ካሌብ የነበሩበት ዘመን ነበርና አብራቸው ወደ ምድረ ኖባ ሄደው ሰባት ዓመታትን የፈጀ የጦር ዘመቻ ክርስቲያኖችን በሚያሰቃዩ ነገስታት ላይ አካሄዱ። የተንሜኑ አውራጃ ገዥም ወደ ዘመቻው ከሄደ ቆይቶ ነበርና ታናሽ ወንድሙ የገዢውን ሚስት ወንድሜ የቀረ ሞት ሆነው እንደ ኦሪቱ ሕግ እኔው ላግባሽና ልጆቹን ላሳድግ አላት። እርሷም ባሌ ቢሞት ይነገረኝ ነበረ ዘመቻ የሄደ ሁሉ አልተመለሰም ብላ እንቢ ብትለው በግድ ተገናኛት። በዚህም ጊዜ አባ ይኋኒ ተጸነሱ። በሚያዝያ አምስት ቀንም ተወለዱ። ከዘጠኝ ወር በኋላ ባሏ ከዘመቻ መጣና ወደ ቤቱ ተመለሰ። የአካባቢውም ሰው መጥቶ በክብር ሲቀበለው ሚስቱ ግን ተይዛ ታማ ስለነበር ወጥታ አልተቀበለችውም። የት ሄደች ምንስ ሆነች ብሎ ሲጠይቅ ልጅ አይደ በመጠበቅምና አንድ ህፃን አርግዛ ልትወልድ በምጥ ላይ ትገኛለች አለው። የአውራጃውም ገዢ ያለችበት ድረስ ሄዶ ቢያያት የአማረ ወንድ ልጅ ታቅፋ አገኛት። ከዚህም በኋላ ከቤቱ ምሰሶ ጋር ጥፍንግ አድርጎ አስሮ እየገረፋትና እያስጨነቃት ከማን እንዳረገዘች ጠይቃት። እርሷም የወንድሙን ምስጢር ለመጠበቅና ወንድማማቾችን ላለማጣት ስቃዩን ታግሳ ዝም አለች። በዚህ ቅጽበት የራማው ልኡል ቅዱስ ገብርኤል አርባ ዓመት ሙሉ ዘግተው በበረሃ ለሚኖሩት ለአባ ሞኒ ተገለጠላቸው። እንዳሉውሎ ነፋስ አምዘግዝጎ ወስዶ አውራጃ አገረ ገዡ ቤት አደረሳቸው። እንደደረሱ አመተ ማርያም በጽኑ ድብደባና ግርፋት እየተቃየች እያለ አባ ሞኒ የፀጉራቸውን አጽፍ ለብሰው ራቆታቸውን ደጇ ላይ ቆመው አየቻቸው። በዚህም ጊዜ ለባሏ ያውና ከዚህ መነኩሴን የወለድኩት አለችው። አተም ቤቱ አውራጃ አገረ ገዡም አባ ሞኒን ይዞ ጽኑውን ግርፋት ወታደሮቹ አስገረፏቸው። በመቀጠልም ገና የእናቱን ውጠት እንኳ ያልቀመሰውን ጨቅላ ህፃን አንስቶ እንካለጅን ይዘ ጥፋ ከዚህ ብሎ ሰጣቸው። አባ ሞኒም በዚህ ጊዜ ዮሃበኒ ዮሃበኒ አሉ። በትግረኛ እሽ ስጠኝ ማለት ነው። ከዚህ በመነሳት ነው ህፃኑ በኋላ ላይ አባ ዮሐኒ የተባሉት። አባ ሙኒም ህፃኑን ተረክበው ወደ ደብረ አሳ ተራራ ስር ሄደው ልጁን ከወይራ ዛፍ ስር አስተኝተውት፣ አምላክ ኢየሱስ ክርስቶስ ወይ ኃጢአቴን ተመራምረ ይህንን ህፃን የሰጠኝ፣ አላጠባው ጡት የለኝ፣ አላበላው እህል የለኝ ብለው የጨቅላውን ህፃን ነገር እጅግ ቢያስጨንቃቸው ምርር ብለው አለቀሱ። ጸሎታቸውንም እንደጨረሱ ተራራውን በመስቀል ምልክት ቢባርጉት በተራራው መሀል ላይ እንደ አካባቢው ያለ አልጋ በታምራት ተዘርቶ አገኙት። ህፃኑም ከዚህ አስተኝተው ድጋሚ ጸሎት ሲጀምሩ ቶራ ሰሳ መታ እግርና እግሯን አንፈራጣ ህፃኑን አጠባቸውና ሄደች። አባሙኒም በዚህ ደስ ተሰኝተው ህፃኑን የምግብ የምግብ ነገር ከተያዘ ግድ የለም ብለው ሌሊቱን ሙሉ ሲጸልዩ አድረው መለስ ብሉ ዳግመኛም ህፃኑን የታዘዘ ንስር አሞራ በክንፎቹ ጋርዶ አለብሶትና አቅፎት እንዳደረ ተመለከቱ። አባታቸውንም እጅግ ደስ ተሰኝተው እግዚአብሔርን አመሰግኑት። እንደ

ሁሉ ቀን ቀን ቶራዋ እያጠባች ሌሊት ሌሊት እንስራ ሞራው አልብሶት እያደረ ህፃኑ ሶስት አመት ሆነው አባ ሞኒም ከ7 አመቱ ጀምረው እስከ 12 አመቱ ድረስ ፊደል ንባብ ከነተርጓሚው ብሉይንና አዲስን ምግባር ሃይማኖትን ስርዓተ ቤተ ክርስቲያንን ሁሉ አስተማሩት። አባ ሞኒ ልጃቸው አድጎ 12 ሲሆነው ከዚህም በኋላ ዲቁና ሊሾሙ ሊያሾሙትና ክሱም ጽዮን ወስደው ሊያስባርኩት ቤተ ካህናት ከተባለው ቦታ ይዘውት ሲሄዱ ልዩ ስሙ ሲህታ ከሚባለው ቦታ ሲደርሱ ከወግባቸው በላይ ራታቸውን የሆኑ ራቆታቸውን የሆኑ እንስራ የተሸከሙ አስር ሴቶች አገኙ። አባ ይዋኒም አባታቸውን አባቴ እነዚህ ደረታቸው ላይ ቀንድ ያላቸው ጸጉራቸው የረዘመ ምንድናቸው? እንደኛ የሆኑ መስህታን የሚባሉት እነዚህ ናቸውን አሏቸው አባ ሞኒም አይደሉም ልጄ ዝም ብለህ ሂድ አሏቸው በኋላ ግን ትዝ ሲላቸው በዱር እንስሳ ያሳደጉት ልጄ ወንድና ሴት ለይቶ ሲያውቅ በዚያው ሊሳሳት አይደለምን ብለው በማሰብ ድቁናና ክህነቱ ይቅርበት ብለው ተመልሰው ወደ በዓታቸው ይዘውት ገቡ ከዚህም በኋላ አባ አበይዶ ወደ አባ ሞኒ መጣና እሳቸውን ከአባ ዮሐኒ ጋር እያገለግ ሲያገለግሏቸው ተቀመጡ። ዮሐኒ የጻፈ አበይዶ የሚጻፍበትን ቆዳ እያዘጋጁ ሶስቱን በአንድነት በተጋድሎ መቀመጥ ጀመሩ። አባ ዮሐኒ 20 ዓመት፣ አባ አሞኒ ደግሞ 40 ዓመት በሆናቸው ጊዜ መልአኩ ቅዱስ ገብርኤል ለአባ አሞኒ ተገለጠላቸውና አሞኒ ሆይ ከእንግዲህስ እግዚአብሔር ወደ እኔ ና ብለሃል አላቸው። እሳቸውም ልጆቻቸውን አባ ዮሐኒንና አባ አበይዶን ጠርተው በሉ እንግዲህ እኔ ወደ እግዚአብሔር መሄዴ ነውና ጸልዩልኝ አሏቸው። ከማረፋቸውም በፊት አባ ዮሐንስን ለብቻቸው ጠርተው አንተ አባ ዮሐንስ፣ ካሁን በፊት ሲሂታ ላይ ያያቸው ሴቶች ናቸው፣ አዳምንም ከገነት ያስወጡ ናቸው። ወደፊትም እንደነርሱ ያለ የደረሰብህ እንደሆነ ካለበት ገደል ተወርውረህ ውደቅ፣ በባህር ውስጥ ጥለቅ ብለው ነገሯቸው። በዛሬው ዕለት ህዳር አምስት ቀን በሰላም አረፉና ወደ ጠራቸው እግዚአብሔር ሄዱ። አባ ሞኒ ካረፉ ከ12 አመት በኋላ የአባ ዮሐንስ ውላጅናታቸው የልጇን ነገር ስታጠና አኑራ ነበርና፣ አሁን ባሏም ስለሞተ አባ ሞኒ ስላረፉ ልጇን ልታይ ከ32 ዓመት በኋላ መጣች። ቀሚስ ለብሳ ጸጉሯን ተሰርታ በሴትነቷ ልጇ ካለበት ቦታ በመሄድ ማነጋገር እንደማትችል ስላወቀች ጸጉሯን ተላጭታ የወንድ ልብስ ተቆምጣ ለብሳ በሁለመናዋ ወንድ መስላ ወደ ደብረ አሳ ተራራ መራች። እዚያም እንደደረሰች በቅዱሳን ስርዓት መሰረት ሶስት ጊዜ አውሉክሱን፣ አውሉክሱን፣ አውሉክሱን አለች። ሰይጣን ይህን ስም ሲሰማ አርባ ክንድ ይርቃል። የደብረ ዳሞ መነኮሳት እንደ ሰላምታ መለዋወጫ ይጠቀሙበታል። አባ ዮሐኒም ይህን ድምፅ ጊዜ አንተ ማና ሉርሷም፣ አመተ መንፈስ ቅዱስ ነኝ ያለቻቸው። አባታችንም አንድም ድምጿ ወትሮ ከሚያውቁት ድምጽ ስለተለየባቸው፣ ደግሞም ትዝ ሲላቸው እነዚህ እንስሳ እንስራ አዝለው ደረታቸው ላይ ቀንድ ያላቸው ሆነ ውሃ ቀርተው ሲሄዱ በመንገድ ላይ ያዩቸው ሴቶች ድምጽ ሆነባቸው። ደግሞም ወልደ እከሌ፣ ክንፈ እከሌ ሲባል እንጂ አመተ ወለተ ሲባል ሰምቶ አያውቁም ነበርና አባታቸው አባሞኒ የነገሯቸው ትዝ አላቸው። በዚያም ቅጽበት የሚጽሩ የሚጽፉባትን ብር ጆሮቸው ላይ እንደ ሰኩ 500 ሜትር ርዝመት ካለው ትልቅ ታ ግን መሬት ሳይደርሱ መልአኩ ቅዱስ ገብርኤል በአየር ላይ እንዳሉ ተቀበላቸው። ብራቸው ግን መሬት ላይ ወድቃ ሸንበቆ ሆነች። ወዲያውም አባ ዮሐኒ ክንፍ አውጥተው። ከቅዱስ ገብርኤል ጋር ጎን ለጎን ሆኖ በዛሬው ዕለት ህዳር አምስት ቀን ወደ ብሔረ ህያዋን ይዟቸው ገባ። ብሔረ ህያዋን ያሉ እነ ሄኖክና ኤልያስም ሰው ከሚሞትበት አገር ሞት ወደሌለበት አገር ማን አመጣህ አሉ። መልአኩም በዚህ ጊዜ እግዚአብሔር ባዘዘኝ ጊዜ እኔ ገብርኤል መጣወት አላቸው። ቀጥሎ መላኩ አንተ የኖክ ምንም ንጹህ ብትሆን በስርዓተ ስጋ ተወልደ በስርዓተ ስጋ አድገ ሚስት አግብተ ወልደሃል፣ እግዚአብሔርም እዚ ያደረሰ በንጽህና ነው። አንተም ኤልያስ ምንም ድንግል ብትሆን በስርዓተ ስጋ ተወልደ በስርዓተ ስጋ አድገ ከዚህ ይደርሳል። ይህ አባ ግን ከተወለደ ጀምሮ የእናቱን ጡት ቀንቀን፣ ሰሳ እያጠባችው ሌሊት ሌሊት ንስራ ሞራ በክንፎቹ እያለበሰው አድጓል እንጂ ብሎ ነገራቸው። ቀጥሎም መላኩ የአባ ዋኒን ገድል ዘርዝሮ ከነገራቸው በኋላ ሊሞት ያለበትንም ያሟሟቱን ነገር ከነገራቸው በኋላ ታዲያስ፣ እንዲህ ያለውን አምጥቶ አምጥቼ ከብሔረ ሕያዋን ባስገባው ፍርድ እውነት አይደለም? ምን አላቸው። ሄኖክና ኤልያስ ይህን ጊዜ ይገባዋል ብለው አባ ዮሐንስ በምስጋና ተቀበሉት። ከዚህም በኋላ መላኩ ቅዱስ ገብርኤል ወደ ደብረ አሳ ተመልሶ መጥቶ ለአባ አበይዶ ተገለጠላቸውና አባ ዮሐንስ በብሔረ ሕያዋን እንዳስገባቸው ነገራቸው። በመጀመሪያ ሄኖክና ኤልያስ አላስገባ ብለው እንደነበርና በኋላም መላኩ ራሱ የአባ ዮሐንስን ገደላቸውን ከነገራቸው በኋላ በምስጋና እንደተቀበሉት ለአባ አበይዶ ነገራቸው። ቀጥሎም መላኩ የአባ ዮሐንስን ገድላቸውን እንዲጽፉትና እንዲያስተምሩበት ለአባ በይዶ አዘዛቸውን አደረገ። አባ በይዶም አባ ይዋኒ ከገደሉ ተወሩረው ሲወድቁ አንድ ደስ የሚል ወንድ ሲቀበለው አይተው ነበርና አሁን መላኩ ሲነግራቸው እጅግ ደስ አላቸው። አባ በይዶም በታዘዙት መሰረት የአባ ይዋኒን ገድል ጻፉት። እርሳቸውም ትናንት ህዳር አራት ቀን በሰላም አረፉ። ተራራው መሃል ላይ ወደሚገኘው ቤተክርስቲያን ለመውጣት 50 ሜትር ተራራውን መውጣት ይጠይቃል። ሽቅብ ከተወጣ በኋላ አፈፄውንን ትገኛለች። ካፈጺውን በኋላ ከድንጋይ ተተፈለ የተፈለፈለ 12 መድረክ ያለው የውስጥ ለውስጥ የጨለማ መንገድ አለ። በመጨረሻም የብርሃን ብርሃን ወዳለበት ስፍራ ሲወጣ በስተግራ በኩል 12 ሜትር ርቀት ላይ የቤተ መቅደሱ ቤተ መቅደሱ ይገኛል። ቤተ ክርስቲያኑ 13 ጉልላቶች አሉት። ገዳሙ ጥንት 58 ዓምደ ወርቅ ነበረው። በአንድ ወቅት በመሬት መንቀጥቀጥ ምክንያት 22ቱ ሲሰባበሩ፣ አሁን ያሉት 36ቱ ብቻ ናቸው። ገዳሙ ውስጥ 3 ቤተ መቅደሶች ያሉ ሲሆን አንዱን አቡነ ተክለ ሃይማኖት ይቀድሱበት የነበረው ነው። ገዳሙ ደብረ አሳ እየተባለ ይጠራል። ምክንያቱም ቤተ ክርስቲያኒቱ በመሬት መንቀጥቀጥ ከመፍረሱ በፊት ጣራው የአሳ እንበሪ ቅርጽ ነበረው። አጼ ገብረ መስቀልም ወቅቱ በዚህ ዓሣ ምስል ያሰሩት ቅዱስ መስቀል በገዳም ውስጥ ይገኛል። አንድም ደግሞ በመጀመሪያ አጼ ገብረ መስቀልና ሌሎችም ቅዱሳን አቦ በገዳም ውስጥ ሱባኤ ገብተው ሳለ ቅዱሳን በአሳ ተመስለው ሲወጡና ሲገቡ በማየታቸው ነው ገዳሙ ደብረ አሳ አባ ዋኔ የተባለው። ሌላው በተፈጥሮ ያቀማመጡ እጅግ ድንቅ በሆነ በዚህ ገዳም ውስጥ አስገራሚ የመቃብር ጉድጓዶች አሉ። መቃብሮቹ የተጠ የተጠላለፉ ዋሻዎች ናቸው። አንዱ ዋሻ በአንድ ጊዜ ከስድስቶችን ጎን ለጎን አስተኝቶ መያዝ አይችልም። ነገር ግን በጣም የሚገርመው የመቃብር ጉድጓዶች እስከዛሬም ድረስ አልሞሉም። አንድ ሰው ከተቀበረ ከአመቱ በኋላ ስክሬኑ ይጠፋል፣ አጥንቱም አይገኝም። ሰሌኑ ግን እስከ ሁለት ዓመት ይቀምጣል። ለአባ ዮሐኒ ለዚህ ገዳማቸው እጣን፣ ጧፍ፣ ዘቢብ የሰጠ ሰው ቢኖር ስጦታውን እንደ አቤል መስዋዕትነት አድርጎ ጌታችን እንደሚቀበልለት ለጻድቁ ቃል ኪዳን ገብቶላቸዋል። የአባ አበይዱ የአባ የአባ ሞኒ እና የአባ ዮሐኒ ረድኤት በረከታቸው ይደርብን፣ በጸሎታቸው የሚማረን አሚን።